የወራቤ ዩኒቨርሲቲ 1560 ተማሪዎችን በመደበኛ ና በተከታታይ ትምህርት ዘርፎች አስተምሮ ወላጆች፣ ዩኒቨርሲቲ ማህበረሰብ አባላት፣ ከፍተኛ የመንግስት የስራ ኃላፊዎችና ተጋባዥ እንግዶች በተገኙበት አስመርጓል። በወራቤ ዩኒቨርሲቲ ስድስተኛ ዙር የተማሪዎች ምረቃ ላይ በክብር እንግድነት ተገኝተው መልእክት ያስተላልፉት በሚኒስቴር ማዕረግ በኢፌዴሪ ህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ዶክተር ተስፋዬ በልጅጌ ትምህርት እያንዳንዱ ዜጋ ብቁና ተወዳዳሪ ሆኖ እንዲገኝ የሚያደርግና የሀገር እድገትና ብልጽግና መሰረት መሆኑን ገልጸዋል። ትምህርት የግል ስኬት ብቻ ሳይሆን የሀገር ሀብት ነው። በአንድ ሀገር ግንባታ ውስጥ ያለው ዋጋ በቃላት ተነግሮ የሚያልቅ አይደለም። ትምህርት ለተሳካ ሀገረ መንግሥት ግንባታ መሠረት ነው። እያንዳንዱ ዜጋ ብቁ ሆኖ እንዲገኝና የላቀ የፈጠራ ችሎታ እንዲኖረው የሚያስችል መንፈስን የሚያቀጣጥል የጥንካሬ ምንጭ ነው። ትምህርት የአንድ ሀገር ማህበረሰብ አእምሮዊና ሞራላዊ እድገት በማረጋገጥ በኢኮኖሚ፣ በፖለቲካና በባህል የበለጸገች ሀገር ለመገንባት የሚያስችልም መሳሪያ ነው። በሀገር ደረጃ ይህን መነሻ በማድረግ ባለፉት የለውጥ ዓመታት የትምህርት ዘርፉን ችግሮች ለመፍታት ወሳኝ እርምጃ ተወስዷል ሲሉ ዶክተር ተስፋዬ አንስተዋል። ባለፉት ዓመታት የለውጡ መንግስት የትምህርት ስርዓቱን ለማሻሻል ልዩ ልዩ ተግባራትን በተለየ ትኩረት እየሰራ ቆይቷል። የከፍተኛ ትምህርት ተቋማት ውጤታማ እንዲሆኑ ወሳኝ ከሆኑ ጉዳዮች አንዱ ትውልዱ ከታች ጀምሮ የሚቀረጽበት መንገድ ነው። የከፍተኛ ትምህርት ተቋማትን ጥራት ለማስጠበቅ በመዋለ ሕፃናት በአንደኛና ሁለተኛ ደረጃ ላይ የሚኖረን የትምህርት ስርዓት እጅግ በጣም ወሳኝ ነው። የትምህርት ጥራት ፍትሐዊነትና ተደራሽነትን ለማረጋገጥ ዘርፈ ብዙ ተግባራት እየተከናወኑ መሆኑን ያነሱት ሚኒስትሩ የወራቤ ዩኒቨርሲቲ ከሪፎርሙ አኳያ የተጣለበትን ሀገራዊ ግብ ለማሳካት በስፋት እየሰራ መሆኑን ጠቁመዋል። በማህበረሰብ አገልግሎት ዘርፍ ማህበረሰቡ ያለውን ሀብት በተገቢው መጠቀም የሚችልበት አማራጭ በማሳየት በኩል ተቋሙ የሰራቸው ስራዎች ውጤታማና ጠንክሮ መቀጠል እንዳለባቸው ነው ያነሱት። የወራቤ ዩኒቨርሲቲም ይህንኑ ሀገራዊ ግብ ለማሳካት ሰፊ ርብርብ እያደረገ ይገኛል። በመደበኛና መደበኛ ባልሆኑ መርሃ ግብሮች ተማሪዎችን ተቀብሎ ትምህርት በመስጠት የጥናትና ምርምር እንዲሁም የማህበረሰብ አገልግሎት ስራዎች ላይ እየተረባረበ ይገኛል። በዩኒቨርስቲው የአካዳሚክ የመማር ማስተማር ስራዎችን በተለይም የትምህርት ፕሮግራሞችን በማደራጀት ሀገራችን ያለባትን የተማሪ የሰው ኃይል የብቃትና የጥራት ችግሮችን ለመቅረፍ ተቋማዊ ኃላፊነቱን በመወጣት ላይ ይገኛል። ተመራቂ ተማሪዎች ይህ ምረቃ ጅምር እንጂ ፍጻሜ ያለመሆኑን አውቀው ሁል ጊዜ ራሳቸውን በማሻሻልና በማስተማር በሀገራቸው ብልጽግና ላይ አሻራቸውን እንዲያኖሩም ዶክተር ተስፋዬ መልእክታቸውን አስተላልፈዋል። ህልማችሁ ትልቅ ይሁን፣ ባላችሁ አቅምና በትንሹ ግን ጀምሩ። ህልማችሁን ለመኖር ሞክሩ። ህልምና ህልም በጽናትና በመቋቋም ውስጥ ይሳካል። ውድ ተመራቂዎች፣ የተማሪ ቤተሰቦች፣ እንዲሁም የዩኒቨርሲቲው ማህበረሰብ አባላት ከረዥም ዓመታት ልፋትና ጥረት በኋላ ለዛሬው ቀን ስለበቃችሁ በድጋሜ እንኳን አደረሳችሁ፣ እንኳን ደስ ያላችሁ። መልካም እድል ተመኘው። በጣም አመሰግናለሁ።